ካሳሁን ሙሴና ባንቲገኘኔው ገኘኔው በአማራ ክልል አዊ ዞን የግብርና ስራን እየከወኑ ቤተሰብ የሚመሩ ብርቱ አርሶ አደሮች ናቸው። እነኚህ አርሶ አደሮች ከበቆሎ እስከ ስንዴ ከገብስ እስከ ድንች ከጤፍም እስከ ሌሎች ሰብሎች ድረስ የአፈር ማዳበሪያ ግብዓትን ተጠቅመው የግብርና ስራቸውን ይከውናሉ። እናም አርሶ አደሮቹ የአፈር ማዳበሪያ አይነቶችን የሚጠቀሙበት ምጥጥን በምርታማነታቸው ላይ ያመጣውን ለውጥ ያነሳሉ። ከአንድ ሄክታር መሬት የምንጠቀመው ማዳበሪያ አንድ ነጥብ ኩንታል ዳፕ እንጠቀማለን። በዘር ወቅት ዩሪያ ደግሞ አንድ ሶስተኛ እንቀላቅልበታለን። ይሄን ካደረግነ ከዘራን በኋላ በ35ኛው ቀን የዩሪያ ማሳደጊያ መጨመሪያ እናደርጋለን። ማለት ግብርና ባለሙያ በአማከርን መሰረት በዶዙ መሰረት ዘርተን መጠቀም የቻልነው አራት ኩንታል ከሚወጣው ላይ 20 ኩንታል አግኝቼበታለሁ። ባለው ግብርና ባለው በዶዙ መሰረት ማለት ነው። በኢትዮጵያ የግብርና ምርምር ኢንስቲትዩት የአፈር ሳይንስ ከፍተኛ ተመራማሪው ዶክተር ብሩ ይታፈሩም የሚሉት መንግስት በከፍተኛ የውጭ ምንዛሬ የሚያስገባው የአፈር ማዳበሪያ የሚፈለገውን ውጤት ማምጣት በሚችልበት መልኩ ጥቅም ላይ እንዲውል በሰፈቀደ ሳይሆን ሳይንሱን በተከተለ መንገድ መሆን አለበት ይላሉ። ማዳበሪያን፣ በተለይ ዩሪያ የሚባለው ማዳበሪያ ሁለት ሶስት ጊዜ አንዳንድ ጊዜም ከዚያ በላይ ነው ከፋፍለው የሚጨምሩት እርጥበቱ አንጠብቀው እርጥበቱ በቂ ነው ወይ አለበለዚ አይሆንም በቂ እርጥበት አለው የዛሬ ለዚያ ጊዜ የምትሆነ ከፋፍሎ ቢጨምር በቆሎ የበቆሎ ምርታማነት ገና አልደረስንበትም አንድ አርሶ አደር ከመቶ በላይ ማምረት ይችላል ዛሬ እኮ አርባ ውስጥ ነው ያለ ነው የአፈር ማዳበሪያ አጠቃቀምን ውጤታማ ከሚያደርጉ ተግባራት መካከል የአፈርን እርጥበት መሰረት ያደረገ ሆኖ መካወኑ እንደሆነም ተመራማሪው ያነሳሉ እንደ እርጥበት መጠናችን እርጥበት በሌለበት ሰዓት እጄ በሮሪው አልመጣም። ማሽላብቃ እየሆነ አካባቢ ደረቅ ነው። ስለዚህ እነሱ ደግሞ እርጥበት ጠብቀው ነው ማድረግ ያለባቸው። ስለዚህ ከእርጥበት ጋር በጣም የተቆራኘ አካሄድ፣ ከሰብሉ ስር በማይርቅ መንገድ አጨማመር። ምክንያቱም ገንዘብ አወተንበታል፣ ሰባት ስምንት ሺህ አስር ሺህ አወተንበት ለአንድ ኩንታል። እንደገና አጨማመር ላይ ለምን እንሸወዳለን? ስለዚህ የመንግስት ትኩረት አሁን ከፍተኛ ሆኗል። የአንድ ትኩረት ደግሞ መጠቀም አለብን። በእርግጥ እንደ አርሶ አደር ካሳሁን ያሉ አምራቾች የአፈር ማዳብሪያን በሚያውቁትና በገባቸው ልክ ጥቅም ላይ ያውላሉ። ግን ደግሞ አሁን ላይ የምርምር ውጤቶችን መሰረት ያደረገው የግብርና ምርምር ምክር ሀሳብ የአጠቃቀም ምጥጥኑ አንድ እጅ ዳፕ ለሶስት እጅ ዩሪያ መሆን እንዳለበት ያሳስባል። አንድ ኩንታል ዳፕ የምንጠቀም ከሆነ አንድ ሶስተኛ ዩሪያ እንጠቀማለን። ከቅጠል ሲደርስ ከ35 እስከ 40 ቀን ባለው ደግሞ ዳፕ የሚባለውን አንቀላቀልም ዩሪያ ብቻ እንቀላቀላለን። እስከ መቶ ኪሎ ግራም ካንድ ሄክታር ዩሪያ እንቀላቀላለን ማለት ነው። ስንዴ ላይ አንድ የተለመደ አካሄድ አለ። ጥቁሩን ማዳበሪያ ወይም ዳፕን ከሰጥን ይበቃናል አይነት ነገር አለ አይደለም። አሁን ያስተት ነው። እንዲያውም መተላለፍ ያለበት መልእክት ነጩን ማዳበሪያ ዩሪያ የሚባለውን የዚኛውን የጥቁሩ ማዳበሪያ ሁለት እጅ ብልጫ፣ ሶስት እጅ ብልጫ የሚፈልግበት አካባቢ አለ። ጥቁሩ ማዳበሪያ በዘር ወቅት ለማብቀል ከሰጠ በኋላ ዩሪያን ግን ሶስት አራት ጊዜ ከፋፍሎ ሰብሉና ዝናቡን እያየ የተጎዳውን ቀጠናም እያየ ማሳውን እየቃኘ መጨመር አለበት። መረጃዎች እንደሚሉት ውጤታማ የሆነው የምግብ ሉዓላዊነታቸው ያረጋገጡ የዓለም ሀገራት በናይትሮጂን ዩሪያ፣ ፖታሽየም እና ዳፕ ተብለው በሚጠሩ የአፈር ማዳበሪያም በተገቢው መንገድ በመጠቀማቸው ነው። ኢትዮጵያም ብትሆን ባሏት የአፈር ማዳበሪያ አይነቶች ሳይንስን በተከተለ ስራ ዛሬ በሄክታር እስከ 35 ኩንታል ምርት ካገኙት አርሶ አደር ባንት ይገኝ ወደ 80 እና ከዚያ በላይ ኩንታል ምርት ማግኘት የሚያስችል እድል አለ። በማዳበሪያ ምንዘራውና የለ ማዳበሪያ የሚጠቀሙ የነበሩትን ስናየው በማዳበሪያ የተጠቀምነው ነው ሰብል ከአንድ ሄክተር ላይ እስከ 34 እስከ 35 ኩንታል እናገኛለን። የኛው ገበሬ አሁን የኛ አካባቢ በዘር ላይ የሚጠቀመውን ግብዓት ወስዶ ለውጥ አምጧል። አሁን እኛ ያለነው ዳፕና ዩሪያ ላይ ነው። በእነኝህ የኢትዮጵያን ምርታማነት አሁን የምልህን ስንዴን ሰማንያ በቆሎን ከመቶ በላይ ጤፍንም ቢሆን ወደ አርባ ማስጠጋት የሚቻልበት ሌሎቹ ሰብሎች በጣም ገብሱ፣ ማሽላው ማሽላ ሰባ ሰማንያ ይመረት አለበት እኮ እና ዛሬ ጥሩ ዝርያዎች አሉ። እነሱ የሚፈልጉት ማድረግ ከቻል በርጥበታቸው የርጥበት ጥቀባ የሚፈልገው አካባቢ የርጥበት ቀባ መድረግ አለበት። አሁን ይሄ ማሽላ ብቃ የምትለው የወሎ መሬት የሃረር መሬት የርጥበት ሲያጥረው ዝም ነው የምንለው አይደለም። እርጥበት መታቀብ አለበት። እናም ከፍተኛ ተመራማሪው ኢትዮጵያ ሁላይ አዲሱን የአፈር ማዳበሪያ አጠቃቀም ምክረ ሐሳብ በተገቢው መተግበር ከቻለች ያልታየውን እምቅ አቅም በማዳበሪያ ገልጦ ማሳየት እንደሚቻልም ያረጋግጣሉ።